ሰላም ጤና ይስጥልን፣ አርማጅ ተመልካቾቻችን ህዳር 9 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ጀመርቻለሁ። በተለያዩ አካባቢዎች ያሉት እንግዲህ ውጊያዎች፣ ግጭቶች፣ ጦርነቶች እንደቀጠሉ ናቸው። ከዚህ ጋር በተያያዘ ዓለም አቀፍ ተቋማትና ሀገራት በኢትዮጵያ ያለውን አጠቃላይ የጸጥታ ሁኔታ በተመለከተ ለዜጎቻቸው ማስጠንቀቂያና የጉዞ ምክር እየሰጡ ነው የሚገኙት። ይሄ ጉዳይ እንግዲህ በቀላሉ የሚታይ አይደለም። ከውጭ ወደ ውስጥ ያላቸው የጸጥታ ግምገማ ይህንን እያሳያል። ከነዚህ መካከል የእንግሊዝ መንግስት ከሁለት ቀናት በፊት አውጥቶ ነበር። ዛሬም ሌላ ተጨማሪ የምዕራብ ሀገራት በጉዞ ማስጠንቀቂያ ላይ እንደዚሁ አስተያየት ሰጥተዋል። ለዜጎቻቸው በኢትዮጵያ የሚያደርጉትን ጉዞ በተመለከተ እና ኢትዮጵያን የጸጥታ ሁኔታ በተመለከተ ያላቸው የሀገራቶቹ ግምገማ ይሄ እንደሆነ የሚያሳይ ነው። ይሄ እንግዲህ በዲፕሎማሲው ና ና አብይ አህመድ ብልጽግና ላይ ቢሉም ሌሎቹ ሀገራት ግን ጉዳዩን በምን ሁኔታ እያዩትና እየተከታተሉት እንደሆነ የሚያሳይ ነው። ከዚህ ባሻገር በተለያዩ አካባቢዎች የዩኒቨርሲቲ ተማሪዎች ዛሬም ለሁለተኛ ቀን ተቃውሟቸውን ቀጥለዋል። ዛሬ በዚህ ሰዓት በተለያዩ አካባቢዎች የሚገኙ ዩኒቨርሲቲ ተማሪዎች ወደ አደባባይ መውጣት ተቃውሞ እያሰሙ ነው የሚገኙት። ከትላንትና የቀጠለ ሁለተኛ ቀኑን የያዘ በአማራ ክልል በተለያዩ አካባቢዎች አሉ። የዝርዝር የግንባር መረጃዎችንም እንደዚሁ በዚህ ሰዓት ወደ እናንተ የማደርስ ይሆናል። የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በተለያዩ አካባቢዎች በድሮን ጭምር የታገዙ ውጊያዎች ስለመደረጋቸው የሚገልጹ መረጃዎችንም ይዣለሁ። እናንተ ጥቆማ ዜናችን ዶትኮም ላይ ሀሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። እንዲሁም ደግሞ በቴሌግራም በዋሳፕ በሜሴንጀር መልእክትና ሀሳቦቻችሁን ልታደርሱ ትችላላችሁ። ካደርሳችሁኝ መልእክቶች መካከል በጎንደር ከተማ መብራት ከትላንትና ጀምሮ ጠፍቷል የሚል እንግዲህ እያደርሳችሁኝ ጥቆማ ያሳያል። በጎንደር ከተማ በሁሉም አካባቢዎች ከማራኪ ፒያሳ፣ እንዲሁም ደግሞ ብልኩ አካባቢ ተንቀሳቅሼ ነበር ያሉት የመረጃ ምንጭ በአካባቢው መብራት ከጠፋ ዛሬ ሁለተኛ ቀን ይዟል። ትላንትና ጀምሮ መብራት እንደጠፋ ነው ብሏል። ትላንትና በዚሁ በጎንደር ቀጠና በሚገኙ ሁለት ዞኖች ሰሜን ምዕራብ ወልቃይት ቀጠና እና ምዕራብ ጎንደር ቀጠናዎች ኢትዮጵያ እና ሱዳን በሚያዋስኑ አካባቢዎች የስልክ አገልግሎት ተቋርጦ ነበረ፣ ያው ከሰዓት በኋላ መመለሱን መረጃዎች ጠቁመዋል። እንደዚሁም ደግሞ በአርሲ ያለ ሁኔታ አሁንም እንደዚሁ መፍትሄ አላገኘም። እስካሁን ድረስ ጭፍጨፋ የፈጸሙ አካላት ለሕግ አልቀረቡም፣ አልተያያዙም። አሁንም በሌሊት የታጣቂዎቹ ቤት ለቤት በመዞር ጥቃቶችን ለማድረስ እየተንቀሳቀሱ ነው። ከአካባቢው ባለስልጣናት ጋር ትስስር ያላቸው ይሄ ጉዳዩ እጅግ አሳሳቢ ነው በሚል በዚህ ምክንያት እንግዲህ ከገጠራማ አካባቢዎች የአዝመራ ወቅት ነው፣ አዝመራቸውን ሳይሰበስቡ በርካታ ክርስቲያኖች ወደ ከተሞች እየተሰደዱ እንደሚገኙና በአካባቢው በአካባቢ የሚገኙ የደቡብ እዝ አዛዥ ጀኔራል ሰለሞን ይተፋን ጨምሮ በአካባቢው ያለው ሰራዊት እስካሁን ድረስ በተለይ ለተጠቁ ወገኖች ያደረገው ድጋፍም ሆነ ጥበቃ የለም፣ የሚል አስተያየት ማድረሳችሁኛል። ባለፈውም ታግተው የተወሰዱ ሰዎች እንደዚሁ እስካሁን ድረስ ያሉበት ሁኔታ አልታወቀም። እዚሁ አርሲ ውስጥ ከዚህ ጋር በተያያዘ እንግዲ አዲስ አበባ ሌሎች ጥቆማዎችን አድርሳችሁኛል። ከቢሮዎች ጋር በተያያዘ ያለውን የሰራተኛ እና አዲስ የኦህደድ ብልጽግናን የሰራተኛ መዋቅር በተመለከተ እንደዚሁ ከባለፈው ቴክኒክና ሙያ ኮሌጅ መምህራን ካቀረብከው ባሻገር በሌሎች ቢሮዎች ላይም ተመሳሳይ ነው። የተዘጉ ቢሮዎች አሉ፣ መልሰን እንከፍታለን በሚል ሰራተኛውን ለመቀነስ ያመቻል በሚል የተዘጉ ቢሮዎችም አሉ፣ የታጠፉ ቢሮዎችም በሚል እንደዚሁ በርካታ ያሉ ጥቆማዎችን አርሳችሁኛል። ወደ መረጃዎቹ ነው የሚሄደው። በዚህ ሰዓት የማስቀድመው መረጃ ወለጋ አካባቢ ያለው ሁኔታ የሚያሳይ ነው። እንግዲህ በወለጋ አካባቢ ያለው ሁኔታ አምስተኛ ዓመቱን እያገባደደ ነው የሚገኘው። የንጹሐን ጭፍጨፋ፣ ሰቆቃ፣ ግድያ፣ ዝርፊያ እንዲሁም ደግሞ የእርስ በርስ ግጭቶችንና የተለያዩ ፍላጎት ያላቸው ቡድኖች የሚንቀሳቀሱበት ቀጠና ሆኖ አልወለጋ። ከዚህ አንጻር እንግዲህ በንጹሐን አርሶ አደሮች ላይ የሚፈጸመው ግድያም እንደዚሁ ተባብሶ ቀጥሏል። በዚህ በተለይ ኮሎኔል ወልዳይ አስፋውን በተመለከተ ዛሬ የመረጃ ምንጮች ያደረሱ ኮሎኔል ወልዳይ አስፋው በአካባቢው የሚሰጣቸው ትእዛዞች ናቸው ዋነኛ ጭፍጨፋ የሚፈጽሙት በመከላከያ በኮሬን ገኛ፣ በጋቸና ሲርና፣ እና በረቢዋላ በኩል በክልሉ እና በፌደራል መንግስቱ የጸጥታ ሀይሎች በኩል እንደዚህ በአዛዥነት በስምሪት ሰጭነት፣ እና እንደዚሁም ደግሞ በቀጥታ ትእዛዝ በመስጠት ነው ጉዳቶች እየደረሱ ያሉት። በዚህም እንግዲህ ኮሎኔል ወልዱ አስፋው በህዋትና በፌደራል መንግስት ጦርነት ጊዜ ተይዞ ታስሮ የነበረ ቢሆንም እንደገና ወደ ስምሪት መከላከያ ከተመለሰ በኋላ የአካባቢ ተወላጅ ከመሆኑ አንጻር ኮሎኔል ወልዱ አስፋው እንግዲህ የአካባቢ ተወላጅ ነው። 97ዎቹ መጀመሪያ አካባቢ እና መጨረሻ ወደ አካባቢው በሰፈራ ፕሮግራም ከሽሬ አካባቢ ከመጡ ቤተሰቦቹ ነው እየተወለደው እሱ በዚህ አካባቢ ስምሪት መውሰዱ እንግዲህ ጉዳዩን አባብሶታል ነው የሚሉት የመረጃ ምንጮቹ በቀጥታ እንግዲህ በፈጸሙ ግድያዎች ተሳታፊ ነው ከሻለቃ አዛዥነት ወደ ኮሎኔል አዛዥነት በአጭር ጊዜ እያሳየ ያለው እንግዲህ በአካባቢው የጭካኔ ተግባር ነው ወደ ሀላፊነት የመጣው ወለጋ ውስጥ የሚፈጸመው የጦር ወንጀል አስተባባሪ እሱ ነው በተለይ በእነዚህ ጊዳ አያናና በሆር ጉሩ እና ምስራቅ ወለጋ አካባቢዎች በዚህ እንግዲህ ከ9 መቶ ድርቅ ምክንያት ከትግራይ ከመጡ ወላጆቹ የተወለደው ኮሎኔሉ በአካባቢው ውስብስብ ግጭቶችን ለማባባስ ለጦር መሳሪያ ኮንትሮባንድ ንግድና፣ ለባለሀብቶችን አግቶና አስፈራርቶ ገንዘብ በመቀበል በኩል ምቹ ሁኔታዎችን በመፍጠር ለሌሎች ወታደራዊ አዛዦችም በዚህ በኩል እንግዲህ የአማራ አርሶ አደሮች ትጥቅ በመንጠቅ ለኦነግ ሸኔ ታጣቂዎች ሽያጭ በማቅረብ ኮንትሮባንድ ከኦነግ ሸኔ ታጣቂዎች የሚማረኩ ትጥቆችንም እንደዚሁ በኮንትሮባንድ በመሸጥ ከመከላከያ ካዝናዎችም ጭምር የሚወጣ መሳሪያዎችን ጥይትና ተተኳስ ጨምሮ እንደዚሁ በኮንትሮባንድ በመሸጥ በዚህ በሚሊዮን የሚቆጠር ገንዘቦችን እየሰበሰቡ የሚገኙ ወታደራዊ አዛዦች የእሱ ነው ፈለጋቸው። እሱ እንግዲህ ትግረኛም አማርኛም ኦሮሞኛም የሚናገር በመሆኑና በአካባቢ ተወልዶ ያደገ በመሆኑ ሁሉንም ውስብስብ ጉዳዮች በደንብ ያውቃቸዋል። ከእያንዳንዱ ጉዳይ እሱ አለበት ነው የሚሉት። እንግዲህ ከዚህ ጋር በተያያዘ በጊዳ አያና ወረዳ አሊ ቀበሌ በትላንትና ሁለት ሶስት አራት አርሶ አደሮች ተረሽነዋል። ሁለቱ 65 ዓመት በላይ የሆኑ አዛውንቶች ናቸው። እንግዲህ አማራዎች ናቸው ልጆቻችሁ ትጥቃል አልፈቱም ወደ ጫካ ሄደዋል በሚል ነው እነዚህ እየተረሸኑት። በተለያዩ በዚህ በተለይ በወለጋ የአማራ ተወላጆች ላይ የሚፈጸመው በደል ሕዝቡ ከበባ ውስጥ በማስገባት ከማህበራዊ ኑሮ እና ከአጠቃላይ ኢኮኖሚ እንቅስቃሴና ከሕክምና ውጭ እንዲሁም በማድረግ ጭምር ነው በደሎች የሚፈጸሙት የሚሉት የአማራ አካባቢ ተወላጆች ቅሬታቸውን ሲያቀርቡ፣ አማራ ይኖርባቸዋል በተባሉት ወረዳዎች እና መንደሮች እንቅስቃሴ ዝግ እንዲሆን ተደርጎ ሕክምና፣ ገበያ፣ የንግድ ልውውጥ እንዳያገኙ ይደረጋል። በዚህ ሁኔታ ቢደንጎሮ ወረዳ ከ19 ቀበሌዎች ውስጥ 17ቱ አማራ የሚኖርባቸው ቁጥር ወደ 135 ሺህ የሚገመት ህዝብ ያለበት በመሆኑ እንዲሁም ምስራቅ ወለጋ ጊዳ አያና ውትን ቀጠናን ይዞ ከሌሎች ቀበሌዎች ሀያ አንድ ቀበሌዎች ላይ ሙሉ በሙሉ አማራ የሚኖርበትና ከ150 ሺህ በላይ ያለበት አካባቢ ስለሆነ የዚህ ህዝብ ትጥቅ ካልፈታ በሚል እንግዲህ መንገድ ተዘግቶበት ወደ ገበያ እንዳይወጣ፣ ወደ ገበያ ሲወጡ ደግሞ ተይዘው በአሰቃቂ ሁኔታ እየተገደሉና እየታሰሩ ነው የሚገኙት። ወላድ እናቶች ህክምና እንዳያገኙ ተደርገዋል። ታማሚዎች ሕክምና እንዳያገኙ ተደርገዋል። በዚህ ምክንያት 23 ሰዎች በወባ ህይወታቸው አልፏል። ሶስቱ የአንድ ቤተሰብ አባላት እንደሆኑ ነው መረጃዎቹ የሚያሳዩት። ጨውና ሸቀጣሸቀጥ እንኳ ካገኙ ሶስት ዓመት ያለፋቸው አካባቢዎች እና ቀበሌዎች ናቸው። እንግዲህ ይሄ እየሆነ ያለው ዋና ምክንያቱ ትጥቃቸውን ፍቱ የሚል ነው። እነሱ ደግሞ ትጥቅ ከፈታን ማን ይጠብቀናል? ከዚህ በፊት መንግስት አለ በሚል ለመከላከያ ትጥቅ አስረክበን ኮሬነገያ ጋቸናሴር እና የመሳሰሉንና የቄሮ ሰራዊት የአካባቢ የብልጽግና ካድሮች ያደረጉትን ጭፍጨፋ ጠንቅቀን እናውቀዋለን። ስለዚህ የሚያድነን ስለሌለት ትጥቃን ሰጥን በማለታቸው ይሄ ግፍና ሰቆቃ እየተፈጸመባቸው ያሉት እንግዲህ በዚህ አካባቢ የተፈናቅለው ጭምር በተለያዩ ቦታዎች የሚገኙ ሰዎች ምንም አይነት አገልግሎት እያገኙ አይደለም። የሰብዓዊ አገልግሎት ከዚህ አንጻር ያለው ሁኔታ እንግዲህ በገለልተኛ አካላት ጉዳዩ ክትትል ያስፈልገዋል ሲሉ ነው የተጎጂ ቤተሰቦች ይህንን መረጃ እያደረሱት። ሌላው የአማራ ማህበር በአሜሪካ የህዳር አንድ እስከ ህዳር ሰባት ድረስ የተደረገውን ጦርነት በተመለከተና የደረሰውን የሰብአዊ ቁሳዊ ጉዳት በተመለከተ የመብት ረገጣዎችን ጨምሮ ዋን ኦን አምሃራ በሚለው ሳምንታዊ ሪፖርቱ አካቶ ይዞ ወጥቷል። በዚህም በአማራ ክልል በኦሮሚያ ክልልና በተለያዩ አካባቢ የተፈጸሙትን ነው በአማራ ክልል በ12 ዞኖች በአርባ አንድ ወረዳዎች የሰብዓዊ ጥሰቶች መፈጸማቸውን መዝግቧል። ማህበሩ በደቡብ ወሎን ጨምሮ ሰሜን ወሎ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ፣ ምዕራብ ጎንደር፣ ማዕከላዊ ጎንደርን ጨምሮ ከአማራ ክልል ውጭ ደግሞ አርሲና ሰሜን ሸዋ ኦሮሚያ ክልልን በስምንት ዞኖችና በአስራ አንድ ወረዳዎች እየተፈጸመውን የሰብዓዊ ጥሰቶች መዝግቦ ይዞ ወጥቷል። በአለማጣ እና በቦረና አምባሰል ከሚሴ እንዲሁም ደግሞ በሰከላ ጎዛመን፣ ጓጉሳ፣ ሽኩዳድ፣ ሊቦ ከምከም፣ ወገራ፣ አዳኛ፣ ግርጫቆ፣ መተማ ወረዳዎች የተፈጸሙትን ጭፍጨፋዎች በአህዛዊ ቁጥሮች ይዞ ወጥቷል። እንግዲህ በዚህ በተለይ በንጹሃን ላይ ያነጣጠሩ ጥቃቶችን በተመለከተ በአለማጣ የህወሓት ታጣቂዎች የሆስፒታል ስራ አስኪያጅን ጨምሮ የጅምላ ስርዓቶችና መጠነሰፊ ስርዓት ስለመፈጸማቸው ማህበሩ በሪፖርቱ ይዞ ወጥቷል። የሃይማኖታዊ ካውንስሉ በአሮስ የተፈጸመውን ጭፍጨፋ በተመለከተ ሃይማኖታዊ ካውንስሉ የሰጠው የተዛባና ወዛጋቢ መግለጫም እንደዚሁ የሳምንቱ ክስተት ነበር ብሎታል። 1500 የሙያና ቴክኒክ ኮሌጅ መምህራን ከስራ ውጭ በማድረግ እንደዚሁ በአዲሱ ማንነት ተኮር ፖሊሲ በዚህ ምክንያት ከስራ ውጭ ስለመደረጋቸውም ሪፖርቱ ይዞ ወጥቷል። ሌሎች የምዕራብ ሀገራት ወደ ኢትዮጵያ ጉዟቸውን የሚያደርጉ ዜጎቻቸውን ማሳሰቢያና የጉዞ ማስጠንቀቂያ እየሰጡ ነው የሚገኙት። በኢትዮጵያ ያለው የጸጥታ ሁኔታ እንደሚያሳስባቸው እየገለጹ ነው የምዕራብ ሀገራት። ከነዚህ መካከል ለዜጎቻቸው የጉዞ ማስጠንቀቂያና የጉዞ አስተያየትም መስጣቸው ነው እየታወቀው። የካናዳ መንግስት ዜጎቹ ወደ ኢትዮጵያ የሚያደርጉትን ጉዞ በተመለከተ ጥንቃቄ ሊያደርጉ ይገባል። የእርስ በርስ ጦርነት፣ የመሳሪያ የታገዘ ውጊያ፣ እገታ ወንጀልን ጨምሮ ዜጎቹ ሊደርስባቸው የሚችሉ ጉዳዮችን ግምት ውስጥ በማስገባት ጉዟቸውን በዚህ መሰረት እንዲያደርጉ አሳስቧል። ከዚህ ጋር በተያያዘ እንግዲህ እንዲሁም ደግሞ የማርበር ቫይረስም ሰሞኑን በጂንካ የተከሰተው እና ሐኪሞችን ጨምሮ ሰዎችን የገደለውን በሽታ በተመለከተም እንደዚሁ አንዱ ስጋት እንደሆነ የካናዳ መንግስት ገልጿል። የካናዳ ዜጎች በአዲስ አበባ ውጭ ወደ አማራ ክልል፣ ትግራይ ክልል፣ ቤኒሻንጉል እና ወደ ኦሮሚያ ክልል ወለጋ ዞኖች ፈጽሞ እንዳይጓዙ መክረዋል። በወለጋ ዞኖችም ያለ ሁኔታ እጅግ አሳሳቢ እንደሆነ ነው። ወደ ጦርነቱ ውስጥ ድንገት ሊገቡ ስለሚችሉ ሊታገቱ ስለሚችሉና የአውሮፕላን ጥቃትም ጭምር ሊደርስባቸው ስለሚችል ይህንን የጉዞ ማስጠንቀቂያ ታሳቢ አድርገው ወደ ኢትዮጵያ የሚያደርጉትን ጉዞ እንዲህ እንዲያደርጉ ብሏል። የእንግሊዝ መንግስት ከሁለት ቀናት በፊት እንደዚሁ ተመሳሳይ የጉዞ ማስጠንቀቂያዎችን መስጠቱን እና በኢትዮጵያ የትኞቹ አካባቢዎች መንቀሳቀስ አለባቸው የለባቸውም የሚለውን ለዜጎቹ ማስጠንቀቂያ መስጠቱ ይታወቃል። እንግዲህ እነዚህ የሚያሳዩት አሁን በኢትዮጵያ ውስጥ ያለው የጸጥታ ሁኔታ ግምገማ እነ እንግሊዝ እነ ካናዳ እና የምዕራባውያን ሀገራት እየገመገሙ ያለው ሁኔታ ይህንን ያሳያል ማለት ነው። ወደ ሌሎች መረጃዎቻችን ስንሄድ ወደ ራያ ቆቦ ቀጠና የሚወስድን መረጃን የማስከትለው። ትናንትና በራያ ቆቦ ሰሜን ወሎ በድሮን ጭምር የታገዘው ውጊያ መደረጉን ዛሬ ማለዳ የወጡ መረጃዎች ይገልጻሉ። በውጊያው ሰብዊ ቁሳዊና ወታደራዊ ኪሳራ ደርሷል ከቀኑ ሰባት ሰዓት ጀምሮ በሶስት ቦታዎች ላይ በተደረገ ውጊያ ነው እንግዲህ ሰብዊ ቁሳዊና ወታደራዊ ኪሳራ የደረሰው ውጊያው በመካናይዝድ በእግረኛና በአየር ኃይል ጭምር የተደገፈ ነበር በከሮቢት አራዶም ቆቦ ሆርማት ወደ ጮቢበር እና ኒኒበር አሜያ ተብሎ ወደሚጠሩት አካባቢዎች መንግስት በኃይል ካስጠጋ በኋላ በኦራልና በፓትሮል እንዲሁም ደግሞ መካናይዝድ አስጠጋ በኋላ ነው እንግዲህ ውጊያ የተጀመረው አዲስ ቀኝ ተብሎ የሚጠራው አካባቢ የተጀመረው የሞርተር ድብደባ ወደ አማያ እና ወደ አማያ አካባቢ ወደ መደበኛ ውጊያ ተቀይሮ የጨበጣና የጅበጅ ውጊያ ተደርጓል። የሚሉት የአይን ማኞች ውጊያው ከዋናው መንገድ አዩብ ተብሎ የሚጠራው አካባቢ ድረስ ወርዶ ነበር ይላሉ። በዚህ ቦታ እንግዲህ በተደረገው ውጊያ እስካሁን ድረስ የደረሰው ጉዳት በዝርዝር አልታወቀም። ማምሻውን ተጨማሪ ኃይል ወደ ቦታው ከቆቦና ከአካባቢው ስለመጓጓዙ አማያ ሚካኤል ተብሎ የሚጠራ አካባቢ የአንድ ቦታ ላይ የድሮን ጥቃት መፈጸሙና በድሮን ጥቃትም ሆነ በውጊያው የደረሰው ዝርዝር ጉዳት እስካሁን ድረስ አልታወቀም። ምናልባት እየተጣራ ነው። መረጃው ይፋ እንደሆነ ወደ እናንተ የማደርስ ይሆናል። በዚሁ ቀጠና ማዶ ከተማ ተብሎ የሚጠራው አካባቢ ወደ ዋጃ የተንቀሳቀሰ የመንግስት ኃይል በህዋት ታጣቂዎች መንገድ ተዘግቶበት በቦታው እንዲቆም ስለመደረጉና መከላከያ እንዳያልፍ መደረጉንም የመረጃ ምንጮቹ ገልጸዋል። ይህንን ተከትሎ ወደ አካባቢው ወደ ኋላ በመለስ ዘመቻዎችን አድርጓል። የህወሓት ታጣቂዎች ቆቦና ለማጣ የሚገኘው መከላከያ እዙ እንዳይገናኝ ማዶ ከተማ ተብሎ የሚጠራው አካባቢ ዋጃ መግቢያ ኬላ በመዝጋት ይህንን አድርገዋል ነው የተባለው። ወደ ሰሜን ጎንደርና አካባቢ አካባቢው የሚወስደን መረጃ ላስከተል። ሰሜን ጎንደር ቆላ ወገራ ቀጠና ከህዳር አራት 2018 ሌሊት 8 ሰዓት ጀምሮ ላለፉት አምስት ቀናት ውጊያው እንደቀጠለ ነው። እንቃሽ አጅሬ ጃኖራ፣ ትላንትና እንደዚሁ በእነዚህ አካባቢዎች ውጊያዎች ነበሩ። ከአጅሬ ጃኖራ ለመውጣት ትላንትና መሳሪያዎችና እቃዎችን ሸክፎ የነበረው የመንግስት ኃይል መንገዶች በፋኖ መዘጋታቸው ባለበት ቁሟል። ዛሬ ከእንቃሽ ዙሪያ እንደዚሁ በቡድን መሳሪያ የታገዘ ውጊያ እንዳለ የመረጃ ምንጮች ገልጸዋል። እዚሁ ውጊያ ባሻገር አስራ ስድስት የሚሆኑ የመንግስት ወታደሮች ቁስለኞች ከውጊያ ቀጠና ትተዋቸው የወጣው መንግስት ኃይል በአካባቢው ሰዎች ስለመነሳታቸው እና ያልተነሱ አስከሬኖች እንደዚሁ ስለመቀበራቸው የመረጃ ምንጮች ገልጸዋል። የጉዳት ሁኔታው ግን በፋኖም በኩል በሲቪሊያንም በመንግስት ኃይሎችም በዝርዝር እስካሁን ድረስ አልታወቀም። ዛሬም እንግዲህ ከተለያዩ አካባቢዎች ወደዚህ አካባቢ ተጨማሪ እንቅስቃሴ መኖሩን የሚገልጹ የመረጃ ምንጮች አሉ። የገባውን ለማስወጣት ሌላ ኃይልም እንደዚሁ ወደ አካባቢው ተንቀሳቅሷል ተብሏል። ከአርማጭሆ፣ ከኮሽ፣ ከዳባት፣ ከመናፈሻ፣ ከአጅሬ፣ ከጃኖራ አካባቢዎች አሁንም በእነዚህ ወደሚያስገቡ መንገዶች ተጨማሪ ስምሪት ስለመኖሩ መረጃዎች ገልጸዋል። ወደ ሌሎች መረጃዎች ስንል ተቃውሞውን የተመለከተ መረጃ ነው የማደርሰው። ተቃውሞዎች ለሁለተኛ ቀን ቀጥለዋል። በትላንትና ሁለት በስድስት ዩኒቨርሲቲዎች የተጀመረው ተቃውሞ ዛሬም በአንዳንዶቹ ድጋሚ፣ በሌሎቹ ደግሞ በአዳዲስ ቦታዎች ዩኒቨርሲቲ ተማሪዎች ወደ አደባባይ መውጣት ተቃውሞ እያሰሙ ነው የሚገኙት። ከእነዚህ መካከል ወለጋ ዩኒቨርሲቲ፣ ደንቢደሎ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ፣ አምቦ ዩኒቨርሲቲ ከማለዳ ጀምሮ ተማሪዎች ወደ አደባባይ መውጣት ትምህርት ሚኒስቴር ይህን ውሳኔ እያወገዙ ነው የሚገኙት። ይህንን ተከትሎም እንደዚሁ ደንቢደሎ አካባቢ የወጡ ተማሪዎች የመንግስት ጸጥታ ሰዎች የሚፈጽሟቸውን ግድያዎችን በተመለከተ እንደዚሁ እየጠየቁ ነው የሚገኘው። ዳውን ዳውን በሚል እንደዚሁ እንግዲህ ተቃውሟቸው እንደገና የጀመሩት በዚህ አካባቢ ያሉ ተማሪዎች ትምህርት ሚኒስቴሩን በስም እየጠሩ አብይ አህመድን ስርዓት እየጠሩ አብይ ውረድ፣ ብርሃኑ ነጋይ ውረድ የሚሉ መፈክሮችን እያሰሙ ነው። ይሄ ጉዳይ እንግዲህ ለብልጽግና ከፍተኛ ድንጋጤ ከቶታል። ትምህርት ሚኒስተር እንግዲህ ውሳኔ ወስኗል። ትምህርት ሚኒስተር ፕሮፌሰር ብርሃን ነጋ ለተወካዮች ምክር ቤት ባቀረቡት ውሳኔ ተማሪዎች በሶስት ዓመት ትምህርት ዘመን ያልቅ የነበረው ወደ አራት ዓመት እንዲያድግና አንዱን ዓመት የተግባር ልምምድ እንዲያደርጉበት መወሰኑ ነው የገለጹት። ይህ እንግዲህ ተማሪዎች ላይ ቁጣ መቀስቀሱ ነው የታወቀው። ወደ አርሲ የሚወስደን መረጃ ላስከትል። በአርሲ አስኮ ወረዳ ይሄ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ የተወለዱበት የትውልድ አካባቢ ነው። ሁሉ ሁሉ ቆ ተብሎ የሚጠራ ቀበሌ ላይ ማርበርግ ቫይረስ ሳይሆን አይቀርም በሚል በተጠረጠረ ቫይረስ 13 ሰዎች ህይወታቸው ማለፉን መሰረት ሚዲያ ዘግቧል። ይህንን በተመለከተ የአካባቢ የመረጃ ምንጮች ጉዳዩን እንዳጣሩት በኢትዮ ፎከስ በኩልም እንደዚሁ ሙከራ አለ። ዝርዝር መረጃዎችን ይዤ የምመለስ ሲሆን በዚህ አካባቢ ሰሞኑን እንግዲህ ታገተው የተወሰዱ ሰዎች በኦርቶዶክስ ላይ ያነጣጠረ ጥቃት የተፈጸመባቸው አካባቢዎች መሆናቸው ይታወቃል። ወደ ሸዋ ስንሄድ ሸዋ በተለያዩ አካባቢዎች ለዚሁ የደፈጣ ጥቃቶች መፈጸማቸው ተገልጿል። በአንጾኪያ ገምዛ ወረዳ መኮይ ከተማ በተፈጸመ ድንገተኛ ጥቃት የሚሊሻ አባላት ሙትና ቁስለኛ ሆነዋል። በትላንትና ሁለት እንግዲህ ከረፋዱ አራት ሰዓት ላይ የተፈጸመ ጥቃት እንደሆነ ነው የታወቀው። በተመሳሳይ አንድ መቶ ሁለተኛ አየር ወለድ ክፍለ ጦር በእንቅስቃሴ ቀጠና ላይ ያለ እንደዚሁ የበስቲ ላይ ያነጣጠረ የፈንጅ ጥቃትም ተፈጽሟል። በፈንጅ ጥቃቱ እንግዲህ የደረሰው ጉዳት በዝርዝር አልታወቀም። እንደ ፋኖ ገለጻ አንድ መቶ ሁለተኛ ክፍለ ጦር የኮማንዶ አባላትም ከግዳጅ ቀጠና በመውጣት ወደ ፋኖ ስለመቀላቀላቸው የወጡ መረጃዎች ያሳያሉ። በመኮይ ከተማ ከሚገኘው የአየር ወለድ ኮማንዶ የወጡ ቁጥራቸው አራት የሚሆን የኮማንዶ አባላት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ነው እየታወቀው። በተለያዩ አካባቢዎች በነገራችን ላይ ወደ ፋኖ የሚቀላቀሉ የመንግስት ወታደሮች ቁጥራቸው ጨምሯል። ሳምንታዊ ሪፖርቶች እንግዲህ ባለፈው እሁድ እንደሚያሳየው በተለይ በወሎ ቀጠና በርካታ የመንግስት ወታደሮች ከግዳጅ ቀጠናዎቻቸው መውጣት ወደ ፋኖ መቀላቀላቸው ይታወቃል። በዚህ በያዝነው ትላንትና ዛሬም በተለያዩ አካባቢዎች ምስራቅ ጎጃም እንደዚሁ ሸዋ ቀጠናዎች በተለያዩ አካባቢዎች እንዲሁም ደግሞ ደቡብ ወሎ አምባሰል ቀጠና አካባቢ ከግዳጅ ቀጠናዎቻቸው የወጡ ወታደሮች ወደ ፋኖ እየተቀላቀሉ ነው የሚገኙት። ሌላው ከዚህ ጋር በተያያዘ እንግዲህ ወታደራዊ አፈሳ እና ወታደራዊ ስልጠናን በተመለከተ ኤርትራን የተመለከተም ሌላ መረጃ ወጥቷል። ኤርትራ ለወታደራዊ አገልግሎት ቤት ለቤት አፈሳ ጀመረች የሚል ዘገባ ወጥቷል። ይሄ ዘገባ እና ትንታኔ እንግዲህ በኢትዮጵያ እና በኤርትራ መካከል ያለውን ወታደራዊ ውጥረት ተከትሎ ነው የወጣው። በኤርትራ በኩል የቤት ለቤት ወታደራዊ አፈሳ እየተደረገ መሆኑ ቢዘገብም ከኤርትራ መንግስት በኩል በጉዳዩ ላይ እስካሁን ድረስ የተሰጠ ማብራሪያ አለመኖሩ ነው እየታወቀው። ኤርትራ ቀደም ብሎ እንግዲህ ወታደራዊ ግዳጅ፣ የዜጎች ብሔራዊ ወታደራዊ አገልግሎትን ተግባራዊ የምታደርግ ሀገር ስትሆን፣ በዚህ ምክንያት እንግዲህ ከምዕራባውያን በርካታ ጊዜ ከሰብአዊ መብት ጥሰት ጋር በተያያዘ ብዙ ትችቶች ማቀቦችና ሪፖርቶች ይወጡባታል። በዚህ ጉዳይ እያለችው የለም። ይህ ዘገባ ግን በኢትዮጵያ በኩል ያለውን ጉዳይ አለማካተቱም እንደዚሁ አንድ ጉዳይ ነው። ሰሞኑን በዘገባዎች እንደምሰሙት እንግዲህ በኢትዮጵያ በኩልም ስላለው ወታደራዊ አፈሳና ግዳጅ ስልጠናም እንደዚሁ በርካታ መረጃዎች እየወጡ ነው የሚገኙት። በተለይ በአማራና በኦሮሚያ ክልል ተመሳሳይ የሆነ አፈሳና ወታደራዊ ግዳጅ አለ። የሚሊሻ አባላት ጭምር ሳይቀር አንድ ሰው ሲያመጡ በግዳጅ የሚከፈላቸው ገንዘብ ጭምር ተቀምጦ ነው ወጣቶች እየታፈሱ ያሉት። ከዚህ ባሻገር አንዳንድ ማህበራቶች እንደዚሁ ለወታደራዊ አገልግሎት ወጣቶችን ካልሰጣችሁ ማህበራቱ ፈቃዳቸው ይሰረዛል በሚል መመሪያ መሰጠቱም ይታወቃል። በምዕራብ ጎንደር የሚገኙ የእርሻ ማህበራት እንደዚሁም የንግድ ማህበራት፣ የትራንስፖርት አገልግሎት ሰጭ ማህበራቶችን ጨምሮ አስራ አምስት ድረስ ወጣቶች እንዲያመጡ ከነዚህ ውስጥ 25 በመቶ ለመከላከያ ሌላው ደግሞ 75 በመቶ ለአካባቢ ሚሊሻ ስልጠና በሚል ግዳጆች መኖራቸው ይታወቃል። ከዚህ ጋር በተያያዘ ቆቦ ሰሞኑን አራት በላይ ተሽከርካሪዎች የታፈሱ ወጣቶች ውንጭ ነው ወደ ወታደራዊ ማሰልጠኛዎች መግባታቸውን የጉልበት ሰራተኞች ጭምር እንደዚሁ ዋቢ መረጃዎች ናቸው። ከዚህ ከወታደሩ ግዳጅ ጋር በተያያዘ በነገራችን ላይ አሁን በኢትዮጵያ ውስጥ እንግዲህ ያለው አጠቃላይ እንቅስቃሴ ምንድን ነው ከተባለ ከኢኮኖሚ አንጻር ወታደራዊ የስልጠናና ወታደራዊ አገልግሎት ነው። በሁሉም በኩል እየተደረገ ያለው በተለይ በመንግስት በኩል በዋናነት በአማራ ክልል እንኳ በኩል ያለውን ብንመለከት ከክልሉ ልዩ ኃይልና ፖሊስ ባሻገር የሚሊሻ ሰላም አስከባሪ በሚልና አሁን ደግሞ አዲስ የተጀመረ አለ፣ በዞን ደረጃ ፓራ ኮማንዶ በሚል በዚህ ደረጃ ስልጠና እየተሰጠ ነው ያለው። ሁሉም ቀድሞ ለልማት ተገንብተው የነበሩ የቻይና መንገድ ኮንስትራክሽን ቦታዎች በሙሉ አሁን የሚልሻና የወታደር ማሰልጠኛ ሆነዋል። ትምህርት ቤቶችም ጤና ጣቢያዎችም ጭምር ሳይቀሩ ወታደራዊ አገልግሎት የሚሰጥባቸው ናቸው። በኦሮሚያም ጉዳዩ ተመሳሳይ ነው። በኦሮሚያም በመንግስት በኩል እንግዲህ የሚሰለጥኑት ከመደበኛ ፖሊስ እና ልዩ ኃይል ባሻገር እንደዚሁ ትዩ ስያሜ ያላቸው ጋቸና ሲርና ረጲኦላን ጨምሮ የቄሮ ሰራዊት ህዝባዊ ሰራዊት በሚል ይህ ስልጠናዎች እንግዲህ አገሪቱ ወታደራዊ ስልጠና ብቻ የሚከናወንባት መሆኗን እነዚህ መረጃዎች አሃዛዊ መረጃዎች ያሳያሉ። ይህ በተለይ በኦሮሚያ ክልልና በአማራ ክልል አጠቃላይ የጸጥታ ስልጠና የሚባለው በቁጥር እንኳ ቢታይ ባህዛዊ መረጃዎች የነ ሁሉ ጨምሮ ከአንድ ሚሊዮን በላይ ቁጥር ያለው ነው። ይህ እንግዲህ ምን ያክል በሀገር ኢኮኖሚ ላይ ከፍተኛ ጫና እንዳለውና ወታደሮችን የምትቀልብ ጥይት የምትገዛ ሀገር ብቻ መሆኗን ይህም የሚያሳይ ነው። ወደ መረጃዎቹ እቀጥላለሁ። ወደ ሸዋ በሌላ ዜና እንደዚሁ በተፈጸመ ጥቃት እንደዚሁ ድንገተኛ ጥቃት እንደዚሁ ጉዳት ደርሷል። ከአንኮበር ወደ ደብረ ብርሃን እንቅስቃሴ ላይ በነበረ የአድማ ብተና ይሱዙ ላይ በተፈጸመ ጥቃት ጉዳት ደርሷል። እንደ ፋኖ መረጃዎች ሰባት የአድማ ብተና አባላት ሙት ሲሆኑ፣ ሌሎች 11 ቆስለዋል የሚል መረጃም እንደዚሁ ከሸዋ ወጥቷል። ወደ ኢትዮጵያና ሱዳን ድንበር አካባቢ መስለን መረጃ ላስከትል። በሱዳን ሸረሪና ወታደራዊ ካምፕ የሚገኙ የህዋት ታጣቂዎች ውስጥ ከካምፕ አምልጠው ወደ ወልቃይት የገቡ መኖራቸው ተሰምቷል። በአካባቢው ወደ መከላከያ ካምፕ እንዲገቡ ተደርገው ታጣቂዎቹ ተቀምጠዋል የሻለቃ መሪን ጨምሮ አብሮ እንደተሻገረ የሚገልጹ መረጃዎች ናቸው ያሉት እንግዲህ ይህንን በተመለከተ ባሳለፍነው ሳምንት ነው የሻለቃ መሪውና ታጣቂዎቹ ወደዚህ ወደ ኢትዮጵያ ተሻግረው እየገቡት አሁን በመከላከያ ካምፕ የሚገኙት ጉዳዩን በተመለከተ መረጃ የሰጡ የመረጃ ምንጮች ቁጥራቸው ምን ያክል እንደሆነ አላወቅንም ብለዋል ምናልባት መከላከያ ሌላ የቲፒፍ ካምፕ ለማቋቋም ታጣቂዎቹን አግባብቶ አምጥቷቸው ሳይሆን አይቀርም የሚል አስተያየትም ጨምረዋል። ይህንን ግምታቸውን በተመለከተ በአካባቢው የወልቃይት ጠገዴ አስተዳደርን ጠይቅ ያለው በጉዳዩ ዙሪያ በዚህ በኩል የምናውቀው ነገር የለም የሚል ምላሽ ነው እየሰጡት ምንም መረጃ የለንም። ከሱዳን የህዋት ካምፕ ወደ መከላከያ ካምፕ የመጡ ስለመኖራቸው የምናውቀው ነገር የለም አልፎ አልፎ በፊትም ለስለላ ለመረጃ ስራ ወይም ደግሞ እጅ ለመስጠት በሚል ጠፍተው የሚመጡ ታጣቂዎች አሉ። ይሄ የተለመደ ነው። ከዚያ በተለየ ሁኔታ ግን የሰማነው ነገር የለም ነው ያሉት። እንግዲህ ሰሞኑን ከዘመቻ ስምሪት ጋር በተያያዘ በሱዳን ሸረና ካምፕ የሚገኙ የህዋት ታጣቂዎች ሁለት አቋሞች ማንጸባረቃቸው ይታወቃል። አንደኛው በኤርትራ በኩል ዙረን በሽራሮ በኩል ወደ ሁመራ ጦርነት ብንከፍት ያዋጣናል፣ ምክንያቱም ደጀን ህዝብ አለን የሚል ሲሆን ሁለተኛው ቡድን ደግሞ በዚሁ በሱዳን በኩል ከሌሎች አጋሮች ጋር በመሆን ወደ ሁመራ የሚሰጠን ግዳጅ እንወጣለን በሚል፣ በዚህ ምክንያት ለሁለት መከፈሉ ይታወቃል። ከዚህ ጋር በተያያዘ ባለፈው ሰኔ የትግራይ የሰላም ኃይል እየተባለ የሚጠራው ታጣቂ ከአፋር ከጠለምት፣ ከዋግ ሰቆጣ ባሻገር ወልቃይት ላይ የጦር ካምፕ እንዲኖረው የተጀመረ እንቅስቃሴ ነበረ። ይህ እንቅስቃሴ እንግዲህ በወቅቱ የትግራይ የሰላም ኃይል የሚባለው ቲፒፍ በመቃወሙ መክሸፉ ይታወቃል። ከዚህ ጋር በተያዘ ጌታቸው ረዳ በተደጋጋሚ የተፈናቃይ ህዝቡን የሚጠብቅ ኃይል በሚል በመከላከያ መለዮ ቲፒኤፍ የሚባለው ኃይል በወልቃይት ካምፕ እንዲኖረው ሙከራዎችን ማድረጉንም እንደዚሁ የመረጃ ምንጮች ገልጸዋል። እስካሁን እንኳ በይፋ የተሳካ ነገር የለም። ሌላው ትናንትና ጀምሮ ውጊያ እየተደረገ ካለባቸው አካባቢዎች መካከል ደቡብ ጎንደር ስማዳ የኳሳ ቀጠና ይገኛል። ዛሬ ውጊያው ሶስተኛ ቀኑን የያዘ ነው። ዘመቻው ዛሬም እንደቀጠለ ነው። የሌሊት ዘመቻዎችና እንቅስቃሴዎች ሲደረጉ ነው ያደሩት። ትላንትና እንግዲህ ከበባ ውስጥ ፋኖን ለማስገባት ተንቀሳቀሰ የመንግስት ኃይል ያጽፋ ምላሽ ሰጥቶ ጉዳት ደርሷል። ፋኖን ከከበባ ስለመውጣቱ እና ተጨማሪ ዘመቻዎችና እና እንቅስቃሴዎች መኖራቸውን ከአካባቢ የወጡ መረጃዎች ይህንን እያሳያሉ። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ወደ እናንተ ያደረስኳቸው መረጃዎች እነዚህን ይመስላሉ። እንግዲህ በሀሳብ አስተያየት፣ በጥቆማ ያላችሁን ነገር ልታደር ትችላላችሁ። ስለነበረን ቆይታ በድጋሚ አመሰግናለሁ። ቻናሉን ሰብስክራይብ በማድረግ ለማያውቁት እንደዚሁ ቻናሉን በመንገር የቻናሉ ቤተሰቦች እንዲሆኑ እና አዳዲስ መረጃዎች ሲለቀቁ እንዲደርሷቸው እንደዚሁ ይህንንም በማስተዋወቅ ኃላፊነታችሁን ብትወጡ ላለው መልካም ስል